ድምጼ ይሰማል አሁን? ሰላም ውዶችዬ። ቅርታ መጀመሪያ ድምጽ አይሰማም ነበር፣ ድሊት አድርጌ እንደገና መግባቴ ነው። እንኳን ወደ የሚ ቢዩቲ ቦስ በሰላም መጣችሁልኝ ውዶችዬ። ሰላም ናችሁ ወይ? እንዴት ነበር ቀናችሁ? ዛሬ ቱዴይዝ ፍራይዴ። ኢትዮጵያ ወደ ስንት ሰዓት ነው አሁን መሰላችሁ? አስራ ሁለት ሰዓት ተኩል ከምሽቱ ነው። ደህና ነው ብርሃኑ ጥሩ ላይሆነላችሁ ይችላል። አይሆፕ ዩ ካን ሲ ሚ እንዴት ናችሁ? ሰላም ናችሁ ወይ? በዚህ አጋጣሚ የማታውቁኝ ስሜ የሚ ይባላል። ቻናሌ የሚ ቢዩቲ ቦስ። ሰብስክራይብ ያላረጋችሁ ሰብስክራይብ ላይክ በማድረግ ተቀላቀሉኝ። ብዙ የምንማማርበት ነው። ላይክ ሼር በማድረግ ቪዲዮውን ተባበሩኝ። ተረፈ እንዴት ናችሁ? ደህና ናችሁ? ግዶችዬ እስኪ የገባችሁ ደግሞ ላይክ ላይክ እያደረጋችሁ። ዛሬም እንደ አማረኝ ታውቃላችሁ። ኤልሳ ቆሎ በቤስት ቆሎ ምራፍል ቆሎ ኤልሳ ቆሎ በቃ የማይለወጥ ሀይ ሀይ ያላችሁኝ ግቡ፣ ላይክ ላይክ እያደረጋችሁ ግቡ። የገባችሁ ዛሬ የምንወያይበት ነገር አለ። ገባ ገባ እያልኩ ነው አደለ? አሁን አሁን ጥሩ አይደለም። ትንሽ በሳምንት አንዴ ሁለቴ እገባለሁ። ዩቹ ጊዜ ሲኖረኝ ለመግባት ጀምራለ። እኔ ቆንጆዎች፣ ሰፖርት ለምታደርጉኝ እስካሁን ድረስ ቴንክ ዩ ቴንክ ዩ። የገባችሁ ላይክ እያደረጋችሁ ቀናችሁ አሪፍ ነው። አዲስ አበባ ሳኒ ነበር ፣ ዛሬ ቆንጆ ቀን ነው የዋለው። በጣም ያቃጥላል። ማታ ማታ ደግሞ እንዴት እንደሚሞቅ ልነግራችሁ አልችልም። በጣም ይሞቃል። ኖ ኖ፣ ሶሪ፣ ማታ በጣም ይበርዳል፣ ቀን በጣም ይሞቃል። እናንተስ እንዴት ናችሁ? ዩሮፕ ያላችሁ፣ ሜካን አገር፣ ካናዳ፣ አረብ አገር ያላችሁ በሙሉ ሰብስክራይበሮች እንዴት ናችሁ? ፎሎ የምታደርጉኝ አየሩ እንዴት ነው? እየሞቀ ነው? እየበረደ ነው? እናንተ ጋር አውቃለሁ። ኤሮፕ እና አሜሪካን ወደ ሙቀት እየሄደ እንደሆነ ሰመር እያመጣ እንደሆነ አውቃለሁኝ። እንዴት ናችሁ? በተረፈ እች ጋር ምንድን ነው መስታወት አልያዝኩም እና ውዶች፣ ይህ ሰላም ናችሁ አይደል? ዛሬ የመጣንበት ወደ ገደለው እንግባ። ዛሬ ውሃ ጠጡ። እኛ ሴቶች ልክ በተለይ ሮፕ ያላችሁ አሜሪካን ሀገር ያላችሁ እንተዋወቃለን። ልክ ፀሐይ ስትወጣ ስፖርት ትጀምራላችሁ፣ ብዙዎቻችሁ። እኔም እንደዛ ነበርኩኝ። ልክ ሳመር ሲመጣ ነው ሰውነታችን ትዝ እንደሚለን። ለምንድን ነው ኔ ወይ እኔ ችግሬም እንደሆነ ታውቃላችሁ? ጅም ተውኩኝ። ለምን ጀምሬ አቋርጣለሁ። በቃ መቀጠል ጅም ከፍዬ የእውነት ነው የምላችሁ፣ ውጭም እዚህ የሚስኖር የአመት ከፍላለሁኝ። ሶስት ወር ከሄድኩኝ በኋላ ጅም ይሰለቸኛል። እንደኔ የሆናችሁ አላችሁ? ይሰለቸኛል፣ ቶሎ አቋርጣለሁ። በጣም ወረተኛ ነኝ። ምን እንደሚሻለኝ አላቅም። ስለዚህ በጅም ተስፋ ቆረጥኩኝ። አሁን ዋክ በቤተሰቦች ልጠይቅ ስመጣ እዚህ ሰላሳ አርባ ደቂቃ ግቢውን እዞራለሁ። ወይኔ አየሩ ደስ ሲል ወደ ለገጣፎ በጣም ቆንጆ አየር ነው። አርባ ደቂቃ አትሊስት መተዋለሁ። ሀርድ ወክ ነው ምላችሁ። እና ወክ ጥሩ ነው፣ ወክ ጥሩ ነው ልላችሁ ነው። ዛሬ አልወጣው መወጣለሁ ብዬ ደበረኝ። ምክንያቱም ያደ ቢዚ ዴይ ወጥቼ ነበር፣ የማደርጋቸው ነገሮች ነበሩ። ደከመኝ በጣም ስለዚህ ዛሬን ልረፍ አልኩኝ። ነገር ግን ሲሪየስሊ አውል ወክ ወክ ወክ አንድ ሰዓት ሁለት ሰዓት ወክ ባደርግ ጥሩ ነው። አሁን ዛሬ መጣሁበት ስለምልን ውይ፣ አይመስላችሁም እኛ ሴቶች ከወለድን በኋላ ካገባን በኋላ ኢንጀነራል፣ ሁሉንም ሴቶች እያልኩ አይደለም፣ ሞስት ሴቶች ችግር ያለብን እራሳችንን መጣል ጥፋችን የምንሰራ የነበረ ሴቶች ጥፋችንን አንሰራም፣ እናቆመዋለን። ፀጉራችንን ራሳችንን እንጥላለን። ለምንድን ነው? እኔ ራሴን በጣም እወዳለሁ። ይቅርታ አድርጉልኝ፣ በጣም ከድሮም አሁንም እወዳለሁ። ራሴን መጣል አልወድም። ዋይ ዋይሹዳይ ለምን ብዬ ለምን ብዬ ለማን ብዬ? ይቅርታ ቤተሰቦች ውሾች ውሻየጭ ሆነው ትንሽ ነው አንድ ትንሽ ሚጢጢ ድመት ገብታ አይኑ ልታጠፋው ነው። ንቀዋለች። አጭር ስለሆነ ድመት መስሏት ነው መሰለኝ። በቃ ተኛ ተዋችሁ፣ ጭዋቷ ልነግራቸው አልችልም። ድመቷም ንቀዋለች። ውሻው ውሻው ደግሞ እንዴት ትንቀኛለች? አጭር ውሻ ነው እሱም። እና ድምፅ ከሰማችሁ ኢግኖር ሽ፣ ሶሪ አባውዛት ። እና ውዶችዬ ራሳችንን ለምንድን ነው የምንጥለው? በተለይ በተለይ ልጆች ያሏችሁ ማምስ፣ እራሳችሁን አትጣሉ። ባልሽ የሚወድሽ የሚያከብርሽ ራስሽን ዝንጣርከሽ ስጠብቂው፣ እሱ ስራ ወጥቶ ሲመለስ አንቺ ዝርክርክ ብለሽ ከጠበቅሽው ጥሩ አይደለም። ትዝ የምትለው ሌላዋ ሴክሬተሪ ናት። እመኝ እመኝ። ስለዚህ እኔ ቆንጆ ራስሽንማ አጣይ አጣይ። ለምንድን የቤት ሰራተኛ እንኳን ዘናጭ ነው ዘንድሮስ ያው እኔ ሴት ሰራተኛ ቦታታች ማየት ሳይሆን አንቺ የቤት ሰራተ አገልጋይ አይደለሽም፣ አይደለም። ስለዚህ እንደም ቤት ዝነጥ ብለሽ ቆጆ ለብሰሽ ጽድት ብለሽ ፏ ብልጭ ብለሽ ጠብቂው። ከምሬ እኮ ነው የምላችሁ፣ ራሳችሁንማ አትጣሉ። ራሳችሁን አጣሉ ሴቶች፣ ለምን ብለን ቤት ከኋላችሁ ያው ሙሉ ጽድት ብላችሁ አሉ ፒጃማ ቢሆን ምቱ ምትለብሱት ፒጃማችሁን ጽድት ብላችሁ ሻወራ አርጋችሁ ቆንጆ ቆንጆ የሸተታችሁ ሲመጣ ቤትሽን በቃ ቆንጆ ገሽ ጽድት አርገሽ ከአንድ ላይ ትሽን አርገሽ ጠብቂው። ወንዶች ሞኞች ናቸው። ትንሽ ነገር ነው የሚበቃቸው። እውነት ትንሽ ነገር ያስደስታቸዋል። እና ውዶች የምላችሁ እራሳችሁን ብትጣሉ ለምን? ልጅ ከተወለደ በኋላ ለምን ልጆች እራሳቸው እኔ ልጆችን እዚህ ለኛ ትንንሽ ልጆቹ ነው ዘንጨ ፒክ ያረኳቸው ቀንና ሳልዘንጥ ፒክ ያላረኳቸው ቀን ያረኳቸው ቀን ልዩነት አላቸው ፊታቸው ላይ። ዘናጭ እናትን የማይወድ ሰው የለም። ጓደኞቻቸው ዋው የማ የሚሏቸው አሉ እኮ። አይመስሏቸው እንዴ? በደንብ የማ ምት ላፍሊ የሚሉ አሉ ማአት። እና ራስሽን አትጣይ ውዷ። ራስ መጣል የትም የትም አያደርስም፣ ያስንቃል። የገዛ ልጆችሽ እራስሽን ስትጠብቂ ጽድት ስትይ ነው የሚወዱሽ እኮ ኦፍ ኮርስ ያው እናት እናት ናት፣ ግን ማንም ሰው ንጹህ ነገር ነው የሚወደው። ንጹህ ነገርን የማይፈልግ ሰው የለም። ስለዚህ ጽድት ብለን እንጠብቅ። ባሎቻችን፣ ባለ ያላችሁ፣ ቦይፍሬንድ ያላችሁ፣ ቦይፍሬንዶቻችሁ ትርፍ ጊዜ ሲኖራችሁ ጥፍራችሁን፣ ፀጉራችሁን ሳውና መግባት ካለብን ሳውና ንግባ እንታጣ ብንታጣ እንላችሁ ነው። አስተያየት ስጡኝ። ትክክል ካልሆንኩኝ ደግሞ አስተያየት እንቀበላለን። እየበላችሁ ግን ኤልሳ ቆሎ በዚህ አጋጣሚ ልጠይቃችሁና እቾሎን ለውዙና ሱፉ ያነዘ አይመስላችሁም? ያነሰ ይመስለኛል። ይሄ ውሻ ይዛን ነው የሚል በጣም አይመስላችሁም? ሱፉና እቾሎኒው ኤልሳ አንቷል ጨመር፣ ቾሎ ለውዙ ለውዙን ጨመር አድርጉ። ትንሽ ይቀረዋል። እንትዎች የገባችሁ ላይክ ላይክ እያደረጋችሁ ቪዲዮዎችን ዘይታችሁ ደግሞ ለምታዩኝ አይሆፕ ዩ ኢንጆይ ዚስ ቪዲዮ። ሰብስክራይብ ደግሞ ያላረጋችሁ ሰብስክራይብ ማድረግ አትርሱ። ስላላችሁ የሰሞኑን የቲክቶክ ወሬ የቲክቶክ ወሬ ምን እያላችሁ ነው? በጣም እኮ ነው የሚገርመው የምንሰማው ሁላ የሚያስቅ የሚያስቅ የሚያስቅ እየሆነብኝ ነው ከምር ሴቶቻችን እ እና ውዶች ይሄ እኔ ምን ጀመር እንደሆነ ታውቃላችሁ? ዝንጅብል፣ ኪውካምባር እና ምንድነሩት ሎሚ ተበጥብጦ አንድ ላይ ስማ፣ ለቦርጭ እንዴት ጥሩ ነው። አሁን እኔ እግዚአብሔር ይመስገን ቦርጭ ትንሽ ላይ አለ፣ ወልጄም ቦርጭ ብዙ የለኝም፣ ግን አሁን አሁን ቦርጭ እየመጣብኝ መጣ። ምን እንደጀመርኩ ታውቃላችሁ? እንዲህ አሁን በጣም ኢትዮጵያ ይሞቃል፣ እና ምን ጀመርኩኝ መጠጣት ወይን የወይን ሰው ነበርኩ በፊት። አሁን ወደ ቢራ ገብቼ ቢራ የምጠጣ ሴት ታውቃላችሁ፣ በርጫም ነው የምትመስለው። እና ሆዴ እዚህ ጋር እያስቸገረ መጣ። አይ ሀፍቱ ሉዝ ት ኩክሌ በጣም አስቸጋሪ ነው። ወካረጋለው ብያለው ተዛ በኋላ ዳይት። እኔ አይመስለኝም ከሰላሳ አምስት ዓመት ከሰላሳ ዓመት በላይ ያላችሁ ዳይት ባታረጉ ጥሩ ነው። ዋንሰደይ መብላት ከበላችሁ ደግሞ በደንብ እንብላ። ግን ይሄ በቃ ፊታችን ግርጥት የሚያደርግ የሚያስመስል ዳይት አለ አይደል? እሱ ከእድሜያችን ጋር ጥሩ አይደለም ዳይት። እኔ ዳይት አላረግም ብያለሁ። ዋኤቨር አውልኢት፣ ግን በትልቁ በላለው፣ አንድ በቀን በቂ ነው ብዬ ነው የምስማማው። ግን ይሄ ራስን መጉዳት፣ ይሄ ካርፕ ምናምን መጉዳት አይመስለኝም። ዊኒድ ፋት ጎኛ፣ ታውቃላችሁ አይደል? ጥሩ ፋት ኢፍ ዩር ኦቨር ሰርቲ ፋይቭ ጥሩ ፋት ያስፈልግሽም ግን ኮሌጅነችንንም እንትን ማለት ፕሮቲን ያስፈልገናል። ሪሰርች ካረኩት እንጂ እኔ እዚህ አዋቂ አይደለሁም። የእኔን ነው እንትን እምላችሁ እና ከተወሰነ ድቤዋል በኋላ ዶንት ሉዝ ቱ ማች ዌይት ባንከሳ ጥሩ ነው። ምክንያቱም ሙግክ ያደርገናል። ፊታችንን ጭምድድድድ ማለት ይጀምራል። ጥሩ አይሆነም። ስለዚህ ውዶችዬ በስፖርት እና ደህና ምግብ በቀን አንድ የምንበላ የሚስተካከል ይመስለኛል። ይህኔ ሰውነት ባይዘወይ በጣም ሞኝ ነው። በጣም ሞኝ ሰውነት ነው ያለኝ። ቶሎ ከሳለሁ፣ ቶሎ ወፍራለሁ። ቶሎ ብዙ ከበላው ደግሞ በሳምንት ውስጥ ኪሎ ይጨምራል። ራሴን ደግሞ ኮንትሮል ካደረኩኝ ወዲያው ከሳለሁ። የሚገርማችሁ ነገር ከምር ሰውነቴ ሞኝ ነው። እና መክሳት ምችል ይመስለኛል። አያም ናው ከሳይዝ ትወልፍ ጨምር ያለው ብዙ ወገቤ ላይ ጾም ሲገባ ደግሞ እኔ እንጃ ጾም ሰው ያከሰዋል፣ እኔ ጾም ያስወፍረኛል። ስጋ ሳልበላ ከቀረው እግዚአብሔርን እወፍራለሁ። የእኔ በጣም የሚገርም ነው። ብዙ ሰው እኮ ጾም ላይ ይከሳል፣ እኔ ጾም ላይ እወፍራለሁ። ምን እንደሆነ አላውቅም። ሹሮ ነው ሰላጣ ነው አሳ ነው። አሳ ያወፍረኛል። አላ ብኔ በተለይ ይሄ ኢትዮጵያ ውስጥ ያለው አሳ ታቆታላችሁ። ሙሉ አሳ በሰላጣ በሩዝ በዳቦ ትኩስ ዳቦ ተደርጎ ኤክሰለንት። ግን ያወፍረኛል። ስጋ ግን በቀና በላለው ማታ አልበላል። ቆጆ ስጋ ጥብስ ምናምን ከጎኑ ሰላጣ ምናምን ወጥም ቢሆን ተደርጎ ከበላው በደንብ ከበላው የስጋ? ያከሳኛል። ከምር ነው ብላችሁ ለምን እንደሆነ አላውቅም። እናንተም እንደኔ ናችሁ? እስቲ ኮመንት ቢሎ እንደኔ አይነት ጸባይ ያላችሁ ጾም የሚያወፍራችሁ እስቲ ወጥታችሁ ግለጹልኝ። ጾም ያወፍረናል ብላችሁ ጾም እኔ ያወፍረኛል። ከምር ገርባሉ። ልክ ወጥቼ ስገባ ሰዎች ነበሩ አሁን ደግሞ እንደ በጥቼ ስገባ ሰው ቀነሰ ኢትስ ኦኬ ብዙ ጊዜ የኔ ቪዲዮ ኤኒወይ የሚታየው ሌት ነው ሰው የሚያይልኝ ሌት ሆኖ ነው ከገባ ምክንያቱም ስኬጁ የለኝም እንዲህ በዚህ ሰዓት ገባለው በዚህ ሰዓት ገባለሁ ማለት ነበረብኝ ግን አላልኩም ይቅርታ ወደፊት ግን ስኬጁዋል አድርጋለሁ ታቃላችሁ ምን እንደምገባ እናንተ ዘቢባን ይዘዋታል ስታሳዝብ ምንድን ነው ችግሩ? ይህኛ አገር ሰው ግን ትልቁ ችግር ምን እንደሆነ ታውቃላችሁ? በጥሩ ስትሰሪ አይወድም ሰው። ምን አደረገች ዘቢባ? እኛንን ሴቶቹ ናቸው እየሄዱ ሚስጥራቸውን ስለ ባሎቻቸው የሚያዋሯት ለምን ትረዳኛለች በማለት እነዚህ ምስኪን ልጆች ናቸው። የአረብ ሀገር ሴቶች ሄደው ለእሷ ህመማቸውን ይናገራሉ። ሰዋት ትስራበት እየረዳቻቸው ነው። በጣም ትረዳቸዋለች ዘቢባ። ምን አድርጌ ነው የሚለዋት ግን ማያሁን በጣም የዘቢባ ጠላቶች እየበዙባት ነው። እግዚአብሔር ከአይን ያውጣት። ምክንያቱም ሺዝ ዱዊንግ ዌል። ምንድን ነው የሚሏት ስትሰሪ መከራ። እሷ የሰው ስም እያንቋሸሸች አይደለም። ዘቢባ ማለት ሰው የሚያንቋሸሹትን ሰው የሚሰድቡትን አይሰድቡም። ስንት ባለጌዎች አሉ። እቺ ግን በቃ ስራዋን ነው የምትሰራው። በቃ ሀካሚና ታካሚ ነው የምትላቸው። አይ፣ ዘቢባ ፈረደባት በእውነት ይዘዋታል። ትናንትና ዳ ላይፍ ገብቶ በቃ ስለ ዘቢባ ነው የሚያወሩት። ዘቢባ እንዲሆና ያሾፉባታል፣ ስም ይሰጧታል። ስለ ምን ጊዜ ነው ትዳሯለች? ሴትዮ ጊዜ ያላት ምን አገባች ባሉ፣ አይጨነቅበት ባለ ትዳር እናንተ ምን አገባችሁ? በምን ሰዓት ትግባ ትግባ፣ በቃ ትናገር፣ ስራዋ ነው። ስራ ብላ ነው ያዘችው። ብዙ ፎሎወሮች አሏት፣ ብዙ ተከታዮች አሏት። የእኛ ሰዎች ግን ምን እየነካ ነው? በቃ ትክክል፣ ሰው ጥሩ ሲሰራ በቃ እንትን ያስ እንትን ይላል። ስታሳዘን፣ ዘቢባ በጣም ጎበዝ ናት። ጎበዝ ሴታች፣ አደንቃታለሁ። በጣም ነው ማደንቃት፣ በእውነት አደንቃታለሁ። በምትችለው ብዙ ሴቶች እየረዳች ነው፣ በድምፅ እየሆነችላቸው፣ በተለይ በተለይ አረብ ሀገር ያሉ እህቶቻችንን ብዙ የተጎዱ አሉ። ብዙ ሰዎች የተጠቀሙባቸዋል። እነሱም አይሰሙም። አረብ ሀገር ያሉ ሴቶች ይቅርታ፣ አትሰሙም። ገንዘባችሁን ያዙ። እዚህ የላካችሁ የማንም መጫወቻ አይሆን እየበሏችሁ ተቸግራችኋል። ገንዘብሽን ያዢ እናት ካለሽ ለእናትሽ እናትሽ አትበላ ስጪ ብትባሉ አልሰማ አላችሁ። በቃ አረብ ሀገር ያላችሁ ቶቼ ኤቭሪበዲ ኖስ ሳይለኛ እንዴት እንደምትሰሩ እንደዚህ ሰርታችሁ ሰርታችሁ የሰው መጫወቻ ብራችሁ ሲሆን ወደ ሀገራችሁ መግቢያ ላይ በጣም ነው፣ እኔ ልቤ በተለይ የሚያዝ ነው። የምታምኑትን ሰው አውቁ። እንደ ድሮ አይደለም ኢትዮጵያ፣ ሁሉ ሰው አይታመንም። እዚህ ጋር ከሌል መን ብት ከባድ ነው። ከሌል መን ልብት ብርሽን ላፍ ወንድም የማይታመንበት ሀገር ነው ሆኗል። በቃ ተቀይሯል፣ አምሶሪ ተቀይሯል። ኢትዮጵያ እናንተ ትታችኋት እንደሄዳችሁ ጥጠብ ይጠብቀናል ብላችሁ እንዳትጠብቁ። ሰው መበላላት ጀምሯል። ስለዚህ የምታምኑትን እወቁ። ገንዘብ ስትልኩ ለማን ነው ወይ ራስሽ መተሽ የሚሰራውን ሰርተሽ ጨርሰሽ ሂጂ ወደ እዛ። ይሄ ወንድሜ ነው እያላችሁ ለወንድም የምትልኩት ወንድም ብሩን ለሚበላው በጣም ነው ማዝነላችሁ። ቢኬርፉል። ብዙ ብዙ ታሪክ እየሰማን ነው። ይሄን ሀቢባ ቤት ሳይሆኑ ብቻ እዚሁ ኢትዮጵያ ውስጥ የምንሰማውን በር እየተላከ አንዱ ኢሮፕም ያሉ እዚህ አወጣችኋለሁ ውጭ አገር ይሉና ቪዛስ ጨርስላችኋለሁ ምናምን ይላል። ከዛ በኋላ ይዝዳን ራና ወይ በቃ ገንዘቡን ሁለት መቶ ሺ ብር፣ ሶስት መቶ ሺ ብር፣ ግማሽ ሚሊዮን የሚከፍሉ አሉ። ሲሄዱ እዛ ምንም ነገር የለም ባዶ ሜዳ ላይ ጥሏቸዋል። ስለዚህ እወቁ ገንዘባችሁ ስታወጡ ኢትዮጵያ ውስጥ ለማንጋ ነው ወዴት ነው የሚለውን አጡ ዝም ብላችሁ ብር አትላቁ የለፋችሁበት ነው እድሜ ልካችሁን ያንን ብር ማን ይሰጥሻል ለፍተሽ አይደለም እንዴ ስንት ሴቶች ሞተዋል ከፎቅ ላይ ተከስክሰው ይህን ብር ለማግኘት ስለዚህ ህይወትሽን አስቢ ሴት ነሽ የተወሰነ እድሜ ላይ ያ ጉልበት ያልቃል ከባድ ነው የሚሆነው እና በጣም በጣም ተጠንቀቁ እህቶች ገንዘባችሁን የት እንደምታስቀምጡ። በጣም ጨለመ፣ አይዶን ነው እና በቃ አሁን መሄድ አለብኝ። ለአጭር ሰዓት የገባሁት ይቅርታ፣ ሀይ ሀይ ልላችሁ ነው። አዳምጡኝ፣ አረብ ሀገር ያላችሁ ሴቶች ራሳችሁን ጠብቁ። ኤሮፕም ያላችሁ የትም የትም ያላችሁ የምታምኑትን ሰው እወቁ። ዝም ብላችሁ ብራችሁን አትነስንሱ። ነገርኳችሁ በተለይ ሴቶች የምትሰሪበት እድሜ እና የምታቆሚበት እድሜ የተለያየ ነው። ስራ ካቆምሽ ማንም ሰው ዞር ብሎ አያይሽም። ስለዚህ ቢ ቬሪ ኬርፉል የት እንዳላችሁ። ሌላው ደግሞ ቅድም የተነጋገርንበት ሴቶችዬ፣ እራሳችሁን ጠብቁ፣ ስፖርት ስሩ፣ ደና ምግብ በሉ፣ አትበሳጩ። በትንሽ በትልቁ ውሃ ቀጠነ አትበሉ። ጤንነታችንን እንጠብቅ። ከወለዳችሁ በኋላ ህይወት አላቆምም፣ ገና ይቀጥላል። ህይወት እዛ ላይ አይቆምም። ስለዚህ በርቱ ልላችሁ ነው። እወዳችኋለሁ። በዚህ አጋጣሚ ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ በሚቀጥለው ቪዲዮ እስከምንገናኝ ወዳችኋለሁ። ኦል ቻው